በዓለም ላይ የሚታወቀውን የዜማ ኖታ የፈለሰፈው ማን ነው? ዛሬ በሙዚቃው ዓለም ስማቸው የገነነው እነ ሞዛርት ከሀገራችን የዜማ ደራሲ ቅዱስ ያሬድ ጋር በምን ያህል ዘመን ይቀዳደማሉ? ዛሬ በዚህ ቪዲዮ ጥቂት ስለ ዜማ ደራሲዎች እናያለን። አብረን እንቆይ። ዶሬሚ ፋሶላም በዓለም ላይ የታወቁ የዜማ ኖታዎች ናቸው። ይህን የሙዚቃ ኖታ የፈለሰፈው ሰው ከ992 እስከ 1033 የኖረው የቤኔዲክ መነኩሴ ጉዶ ዲ አሬዞ ወይም የአሬዜ ሀገር ሰው ጉዶ የተባለ መነኩሴ ነው። ይህን ስርዓት ቴትራግራም ብሎታል። ይህ ሰው የሙዚቃ ምልክት አባት ተብሎም ይታወቃል። በዚህ ስራው ምክንያት ሙዚቃን ወይም ዜማን በምልክት መጻፍን ከጊዜ ወደ ጊዜ ከዘመን ወደ ዘመን ሳይጠፋ እንዲሸጋገር ምክንያት ሆኗል። ከዛ በኋላ ለተነሱት በዓለም ላይ በሙዚቃው ዓለም ስማቸው ለገነነው ለነ ጆን ሰባስቲያን ቢች ከ1685 እስከ 1750 እነ ሞዛርት ከ1756 እስከ 1791 መነሻ ሆኗቸዋል። ይሄ የምዕራቡ ዓለም የሙዚቃ የዜማ ታሪክ ነው። ወደ ሀገራችን ስንመጣ ዜማን በምልክት በማስቀመጥ ቅዱስ ያሬድን የሚቀድመውም የሚስተካከለውም የለም። ቅዱስ ያሬድ የኖረው ከ505 እስከ 571 እንደመሆኑ መጠን በምዕራባውያኑ የዜማ አባት ከተባለው ጉይዶ ዲ አሬዞ በ480 ዓመት ወይም ግማሽ ምዕተ ዓመት አካባቢ ይቀድማል። የተወለደውም በአክሱም ከተማ በ505 ዓመተ ምህረት ነበር። አባቱ አብዲዮ ወይም ሚሳቅ፣ እናቱ ክርስቲና ወይም ታውክሊያ ይባሉ ነበር። በተወለደ በሰባት አመቱ ወላጅ አባቱ ስለሞተ እናቱ የአክሱም ጽዮን መምህር ለነበረው ለአጎቱ ለጌዲዮን እያስተማረ እንዲያሳድገው ሰጠችው። ከአባ ጌዲዮንም ዘንድ እየተማረ ሰባት ዓመት ተቀመጠ። ነገር ግን ቅዱስ ያሬድ ትምህርቱን መቀበል ስለተቸገረ በጣም ያዝን ነበር። ከዕለታት አንድ ቀን ትምህርቱን ካለመያዙ የተነሳ አጎቱ ተቆጥተው ገረፉት። በዚህም ተበሳጭቶ ትምህርቱን ትቶ ሄደ። በመንገድም ሲጓዝ ውሎ በቀትር ደክሞት ከዛፍ ስር አረፈ። በዚያን ጊዜ አንዲት ትል ከዛፉ ላይ ያለውን ፍሬ ለመብላት ስትወጣ ስትወርድ ስድስት ጊዜ በመውደቅና በመነሳት ዛፉ ላይ ለመውጣት ሞክራ በሰባተኛው ወጥታ ስትበላ ተመለከተ። እርሱም በፈጸመው የብስጭት ተግባር በመጸጸት ተመልሶና አጎቱን ይቅርታ ጠይቆ ትምህርቱን ቀጠለ። አጎቱም ተደስቶ አይነ ልቦናውን ያበራለት ዘንድ ፈጣሪውን ለመነለት። እግዚአብሔርም ጸሎቱን ሰምቶ ለቅዱስ ያሬድ እውቀትን ገለጸለት። መጽሐፍተ ብሉያትና ሐዲሳትን አወቀ። ቅዱስ ያሬድ ሲመተ ዲቁናን፣ ቀጥሎም ሲመተ ቅስናን ተቀበለ። ከእለታት አንድ ቀን እግዚአብሔር ሶስት ጠዋፍ ወፎች ከገነት ልኮለት በሰው ቋንቋ ሲያነጋግሩት ቅዱስ ያሬድ በተመስጦ ወደ አርያ ማድረገና እግዚአብሔር በመላእክት ሲመሰገን ሰማ። በአርያም እግዚአብሔርን ከሚያመሰግኑት ሀያ አራቱ ካህናተ ሰማይ ዜማን ተማረ። ከዚያ በኋላ በጠዋት በሶስት ሰዓት በአክሱም ቤተ ክርስቲያን ገብቶ ያንን ሰማያዊ ዜማ ሀሌሉያ ብሎ አዜመ። ከዚህን ጊዜ ጀምሮ የዜማና የመጽሐፍት ምስጢር ተገለጸለት። በዜማም እግዚአብሔርን ማመስገን ጀመረ። በሶስቱ አእዋፍ የተገለጡለትም ሶስት የዜማ አይነቶች ግዕዝ፣ እዝልና አራራይ ብሎ ሰየማቸው። አስር የዜማ ኖታዎች ወይም ምልክቶችንም ሰራ። እነዚህም ይዘት፣ ደረት ሂደት፣ ጭረት፣ ቁርጥ፣ ቅናት፣ ርክርክ፣ ድፋት፣ ድርስና አንብር ናቸው። እርግጥ ኖታዎቹ ስምንት ሲሆኑ ድርስና አንብር በኋላ ላይ በሌሎች ሊቃውንት የተጨመሩ ናቸው። ቅዱስ ያሬድ ሲነሳ ሁሌም ቀድሞ ባእምሯችን የሚመጣው በኢትዮጵያ ውስጥ ዜማን የጀመረ ዜማውን በምልክት አስቀምጦ ለትውልድ ያስተላለፈ መሆኑ ነው። ዜማው ከዛሬ 1500 ዓመታት በፊት ተጀምሮ እስከ ዛሬ ድረስ የማይሰለችና ልዩ መንፈሳዊ ሐሴትን የሚያጎናጽፍ ስለሆነ በእርሱ ዜማ የሚመሰገነው ልዑል አምላክ እግዚአብሔር፣ አመስጋኞቹ ካህናት፣ ምዕመናንም ደስ የሚያሰኝ ልብን የሚመስጥ ዜማ ነው። ቅዱስ ያሬድ ከዜማ በተጨማሪ መጽሐፍትን በመጻፍ ለሀገራችን ለቤተ ክርስቲያናችን ታላቅ አስተዋጽኦን አድርጓል። እነዚህም አምስቱ የዜማ መጻሕፍት ድጓ፣ ጾመ ድጓ፣ ምዕራፍ እና ዝማሬ መዋሥዕት ሲሆኑ ሌሎችም አንቀጸ ብርሃንን እንዲሁም ገድላትንም ጽፏል። በዚህም ለስነ ጽሑፍ መስፋፋት ጉልህ አሻራን አስቀምጧል። የቅዱስ ያሬድ የብራና መጻሕፍት በጥንታውያን አብያተ ክርስቲያናት ለምሳሌ በላሊበላ ቤተ ጊዮርጊስ፣ በጣና ቂርቆስ፣ በደብረ ብርሃን እና በመሳሰሉት ጥንታውያን አብያተ ክርስቲያናት ሲገኙ ከሀገር ውጭም ምትክ የማይገኝላቸው የብራና መጽሐፍቱ በቫቲካን፣ በበርሊን ወዘተ ይገኛሉ። እንግዲህ ቅዱስ ያሬድ ይህን ዜማ በተመስጦ ሲያዜም ንጉሱ፣ ንግስቲቱ፣ ጳጳሱ መኳንንቱና ካህናቱ ወደ አክሱም ቤተ ክርስቲያን እየተሰባሰቡ መጥተው በአድናቆት ያዳምጡት ነበር። የቅዱስ ያሬድ ዜማ ሁሉን የሚመስጥና ወደ አርያም በመንፈስ ይወስድ ነበር። አንድ ቀን ቅዱስ ያሬድ ንጉሥ ገብረ መስቀል፣ ንግስቲቱ፣ ጳጳሱ ካህናቱና መናኑ በተሰበሰቡበት ዜማውን ሲያዜም ንጉሱ ከመመሰጡ የተነሳ በበትረ መስቀሉ ጫፍ የቅዱስ ያሬድን እግር ወጋው። ነገር ግን ማንም አላወቀም ነበር። ቅዱስ ያሬድ መዝሙሩን ሲፈጽም ንጉሱ የበትረ መስቀሉን ጫፍ ቢያነሳው የቅዱስ ያሬድ ደሙ ፈሰሰ። ንጉሱ ደንግጦ ለዚህ ካሳ ይሆን ዘንድ የፈለግከውን ጠይቀኝ ሰጠሃለሁ፣ ብሎ ቃል ገባለት። ቅዱስ ያሬድ ግን ከዚህ ዓለም ተለይቶ በምናኔ መኖርና መዝሙሩንም በሚገባ ማዘጋጀት እንደሚፈልግ ገለጠ። ምንም እንኳን አክሱምን ለቆ መውጣቱ ንጉሱን ቅር ቢያሰኘውም ቃሉን አንድ ጊዜ በመስጠቱ ምንም ሊያደርገው አልቻለም። በዚህም ምክንያት ቅዱስ ያሬድ ከዚህ በኋላ አክሱምን ለቆ ወደ ሰሜን ተራራ ጸለምት ተጓዘ። በሰሜን ተራራዎች ውስጥ የጾመና እየጸለየ በብሕትውና ለብዙ ዘመን ከኖረ በኋላ በሰሜናዊ ምስራቅ በኩል ባለው በጸለምቱ አሻ በ571 ዓ ም ግንቦት 11 ቀን ተሰውሯል። ኢትዮጵያም የኢትዮጵያ ቤተ ክርስቲያንም የዚህ ልዩ ሀብት ጀማሪ የሆነውን ቅዱስ ካህን፣ ሊቅ፣ የዜማና የመጽሕፍት ደራሲ፣ የመጻሕፍት መምህር፣ ባለቅኔ፣ ሰማዕት ቅዱስ ያሬድን ሁልጊዜም ስታከብረው ትኖራለች።